ይህን ሰንደቅ ዓላማ እንቀይራለን ብላችሁ እንዳታስቡት፣ በጭራሽ እንዳታስቡት። ወንድማችን ኤርሚያስ ምን ወንድማችን ነው? በኤርሚያስ እና በዮኒ ጓያው የተነገረውን ንግግር ሰምቼ የጣውን ልብ ያዘ ነው ቴና ኦርቶዶክስን ጨርሳለን፣ በአላህ ፈቃድ፣ አላሁ አክበር። ለስም አጠራሯ ክብር ይግባትና እመቤታችን ንጽሕት ቅድስት ድንግል ማርያም የወደቀ ስጋ አልያዘችም። ይህ ምን ማለት ነው? በተከታታይነት በዚህ ጉዳይ ላይ የተለያዩ ትምህርት ቪዲዮዎችን እለቃለሁ። ሁላችሁም ሼር፣ ኮፒሊንክ ሊንክ እያደረጋችሁ ለሌሎች አጋሩ። እንደምናውቀው ሪዘ ፍጥረት ላይ አዳምና ሔዋን ዕፀ በለስ ቀጥፈው ህግ በመተላለፋቸው ምክንያት የወረደባቸው ፍርድ ቅጣት ነበረ። ወይም መርገመ ስጋ መርገመ ነፍስ ቁራኝነት፣ ጽነቱ፣ ሞተ ስጋ ሞተ ነፍስ እነዚህ ነገሮች ሁሉ በአዳምና በሔዋን ላይ ወርደውባቸው ነበር። ታዲያ የእነሱ ኃጢአት መስራት የእነሱ ህግ መተላለፍ ኃጢአቱ ያይደለ ውጤቱ ኮንስኩንሱ ቅጣቱ ግን ወይም ፍርዱ በትውልዱ ላይ ሁሉ ወርዶ ነበር። ስለዚህ የገዛ ልጆቻቸው ደጋጎቹም፣ ኃጢአተኞቹም አቤልም ሆነ ቃየል የዘር ሐረጋቸው በሞላ በዚህ የፍርድ ወይም የቅጣት ጥላ ስር ነበሩ ማለት ነው። ከዚህ ቅጣት ከዚህ ፍርድ ከዚህ መርገም ከዚህ ጉስቁልና ከዚህ ድቀተ ባህሪ የተከለለች የተጠበቀች ያልነካት ንጽሕት ዘር ድንግል ማርያም ብቻ ነበረች። እግዚአብሔር አምላክ ለሙሴ ታቦቲቱን ባዘጋጀ ጊዜ የሰጠው ስርዓት ነበር። ምንድን ነው እሱ? ታቦቱን ከግራር እንጨት አዘጋጀው ብሎታል። ሸምሸር ሰጢን ከሚባል በብራይ ውስጥ የግራር እንጨት እና ግን፣ ዝም ብሎ ግራር እንጨት አላለው። ከማይነቅዝ ነው ያለው። ምን ማለት ነው? ከማይነቅዝ እንጨት ማለት ለጊዜው እውነት ነው። ታቦቲቱ ቅድስት ናት፣ ልዩ ናት። ስለዚህ ከነቀዘ ለክብሯ ከማይመጥን እግዚአብሔር የሚገለጥበት ነውና ለክብሩ በሚመጥን ከማይነቅዝ እንጨት አዘጋጀዋል። ለፍጻሜው ቺ ታቦት ለካ ድንግል ማርያም ናት ምሳሌ ነቷ ለፍጻሜው ያ ከማይነቅዝ እንጨት እንደተባለ ድንግል ማርያምም መርገመ ስጋ፣ መርገመ ነፍስ ካላገኘው ድቀተ ባይሪ ጉስቁልና፣ ውድቀት፣ ሙስና፣ መቃብር፣ እጽነት የሞጥላ ካላንጃ በበበት ንጹህ ከሆነ ስጋና ነፍስ የመገኘቷ ምሳሌነት አለ። ይህንን ጉዳይ ይህንን ጉዳይ ቅዱስ ያሬድ ምን ይለዋል? በድጓው ላይ ከመታቦት ዘግቡር እም ዘይነቅስ ስርግው በወርቅ ንጡፍ ወልቡት በእንቆ ባህሪ በዘያሀቱ ዘብዙሃ ሴጡ ከመዝ ነበርኪ ውስጥ ቤተ መቅደስ ይላታል። ምን ማለቱ ነው? ከማይነቅስ እንጨት እንደተሰራ ነው። በወርቅ እንደተጌጠና ዋጋው ብዙ በሚሆን በሚያበራ እንቁ እንደተለበጠ ታቦት በቤተ መቅደስ ውስጥ የኖርሽ የተመረጥሽ ድንግልንሽ ነው ሚላት። አያችሁ ያቺ ታቦት ምሳሌ ነቷ ለማለት ለድንግል ማርያም። አያችሁ እንጨቱን ብሌት አግኝቶት ከዛ አንጽተህ ተጠቀምበት አይደለም ያለው እኮ። ገና ከመጀመሪያው ስትቆርጠው ንጹህ ከሆነ ነገር ቁረጠው ነው ያለው። ድንግል ማርያም ገና መንፈስ ቅዱስ ከእናቷ ማይፀን ጀምሮ ጠብቋታል፣ ከልሏታል፣ ጋርዷታል። በዚሁ ጉዳይ ላይ ቅዱስ ሂፖሊተስ ሲናገር እንዲህ ይላል። እመቤታችን ቅድስት ድንግል ማርያም ንጹሕ ታቦት ስለመሆኗ ሂወዝ ዘ አርክ ፎርምድ ኦፍ ኢንኮራፕተብል ውድ ፎር ባይ ዚስ ኢዝ ሲግኒፋይድ ዛት ኢዝ ተርናቫይክል ወዝ ኤግዛምፕት ፍሮም ፒዩሪቲ ኤንድ ኮራፕሽን ይላል። እንግዲህ ሊቁ እንደተናገረው ያቺ ማደሪያ የነበረ ታቦቲቱ በማደሪያው የተከለለች ነበረች፣ የተከለለች ነበረች። በደንብ አስተውሉ። እንጨቱ ራሱ ምን ነበር አለ? ኢንኮራፕትብል ውድ ነው አለ፣ የተጠበቀ ነው። ያ የእመቤታችን ስጋ ነው ደግሞ አለም በማደሪያም ደግሞ የተጠበቀ ነው። የማይነቅዝ እንጨት መሆኑ ብቻ ሲሆን፣ ማደሪያው ደግሞ የጠበቀ ነው። ድንኳኑ ይጠብቀው ነበር። ይሄ ድንኳኑ የሚጠብቀው ከምንድን ነው? ከኮራፕሽን ጠብቆታል፣ እንደገና ፒዩሪዲቲም ሰጥቶታል ማለት ነው። እና የእመቤታችን ሰውነት አንዱ የታቦቲቱ አሰራር ይሄን ያሳይ ነበር። ምልክት ነበረው፣ ምሳሌ ነበረው። ሁለተኛ መኃልየ ዘሰለሞን ምዕራፍ ሁለት ላይ ተጠቀሰው ምዕራፍ ሁለት ቁጥር ሁለት ላይ ጥበበኛው ሶሎሞን ሲናገር ምን ይላል? በእሾ መካከል እንዳለች የሱፍ አበባ እንዲሁ ወዳጄን በቆነጃጅት መሀል ናት ይላል። ይሄ ትንቢት ቀጥታ ስለእመቤታችን የተነገረ ትንቢት እንደውም ቀጥተኛ ትንቢት ማለት ሌሎች ምሳሌዎች እንዳሉት ሆኖ በዚህ ጉዳይ ላይ ራሱ ቅዱስ ያሬድ ደግሞ እንዲህ ይላል ሲናገር በሾ መካከል የበቀለች ያቺ የሱፍ አበባ መሆኗ በማይከል አሷ ዘጸገ ጽጌ የሃይማኖት ዘበአማን ይላታል። እመቤታችን በሾ መካከል የበቀለች እውነተኛ የሃይማኖት አበባ ይላታል ድንግል ማርያም በእሾህ መካከል የበቀለች እሾህ የተባለ መርገመ ስጋ መርገመ ነፍስ ያገኛቸው የዓለም ሰዎች ናቸው። መርገም ብቻ አይደለም፣ ጉስቁልና ያገኛቸው ፌለን ኔቸር የወደቀ ሰውነት የነበራቸው ቁራኝነት የጸነነባቸው ሞት ያጠላባቸው የዓለም ሰዎች ናቸው። የገዛ እናትና አባቷን ጨምሮ ጻድቅ የለ ኃጢ ያለ ሁሉ፣ ሞት ሁሉን ገዝቷል። በደንብ አስተውሉ። ያቺ የሱፍ አበባ ግን መሀል ላይ እሾሁ ያልተገኘባት ንጽት ድንግል ማርያም ናት። ስለዚህ ነው ቅዱስ ያሬድም የሃይማኖት አበባ ይላታል። በእሾ መካከል አለች። በዚህ ጉዳይ ላይ ታዲያ እመቤታችን የሱፍ አበባ ስለመሆኗ የሱፍ አበባ ስለመሆኗ ከኤፌሶን ጉባኤ 431 ላይ መካከል እንደነበር የሚነገርለት ቅዱስ ቴዎዶጦስ ዘንቆራ ያለውን ነገር እናንሳ። ይሄ ሊቅ ሲናገር ምን ይላል? ኢኖሰንት ቨርጂን ይላታል። እመቤታችን መቤታችን ስፖትለስ ዊዛውስ ዲፌክት አንተሽ አንስቴንድ ሆሊ ኢንቦዲ ቦዲ ንድ ኢን ሶል ላይክ ኤሊሊ ፍላውር ስፕሪንግ አሞንግ ስሮን ይላታል። እመቤታችን ምን ምን ይላታል? ኢኖሰንት ቨርጂን ስፖትለስ። አንደኛ ነጽት ድንግል ይላታል። ሁለተኛ ደግሞ ስፖትለስ ዊዛውስ ዲፌክት ይላል። መርገም የሌለ ድፋት፣ እድፈት ያላገኛት ይላታል። አንተሽ አንስቴን ይላትና ሆሊ ኢን ቦዲ ይላል። ያ ሰውነቷ ቅዱስ የሆነ ሰውነት ነው። የተለየ ሰውነት ነው። ቅድስና ያለው ሰውነት ነው። ይሄ ከመቼ ጀምሮ ነው? አካሏ ከተገኘበት ጊዜ ጀምሮ፣ ከጽንሰቷ ጀምሮ ማለት ነው። ከዛ ኢንሱሊና ላይክ ሊሊ ፍላወር ስፕሪንግ አሞንግ ስሎን አለ። ይሄኛው በተለይ ሰውነቷ ላይክ ሊሊ ፍላወር አለ። ይሄ የሱፍ አበባ ማለት ነው። በእርግጥ ሊሊ ፍላወር የሚባሉ ሌሎችም አሉ፣ ግን የሱፍ አበባ ነው በብዛት የሚገልጡት እና ልክ እንደዛ ነው አለ። እሾ እንዳላረፈበት እንደማ መሐሌ ዘ ሰሎሞን ላይ እንደተነገረው ይሄን የእመቤታችንን ሰውነት ነው በሚደንቅ በሚደንቅ በሚደንቅ ሁኔታ የሚያደንቀው እና ቅዱስ ቴዎዶጤዎስ ደግሞ በሃይማኖተ አበው ላይ ደግሞ እንዲህ ይለናል፣ ስለ ድንግል ማርያም ወኢረኩሰት በምንትኒ እምዘፈጠራ ይላል። ከፈጠራት ጀምሮ ይላል። በደንብ ያዙ። ከፈጠራት ጀምሮ ማለት ከመጸነሷ ጀምሮ ማለት ነው። ከመጸነሷ ጀምሮ ከፈጠራት ጀምሮ በምንም በምን ነውር አልተገኘባትም ነው የሚለው። ይህን ስንል ደግሞ ምን ይላል አንዳንድ ሰው አይ እንዲማ ከተባለ መቤታቸው ሰው አይደለችም ያሰኛል። የአዳም የልጅ ልጅ አይደለችም ያሰኛል። የመጀመሪያው ሰው ለመባል መስፈርቱ መርገም አይደለም። ሰው ለመባል መስፈርቱ ፌለለቸር አይደለም። ሰው ለመባል መስፈርቱ አራቱ ባሪያት ስጋና ሶስቱ ግብራተ ነፍስ ናቸው፣ ነፍስና ስጋ እንጂ ሰውን ሰው ያሰኘው መርገም አይደለም። እንደዛ ከተባለም አዳም ከመበደሉ በፊት ሰው አይደለም ማለት ነው። ሁለተኛ እኛም በአዲስ ኪዳን ዛሬ ያለን መርገም የለብን፣ በመርገም አንጠየቅም ባለማመናችን፣ በክርስቶስ ሚስጥረ ሥላሴ ባለማመናችን፣ ነገረ ቅዱሳን ላይ ባለማመናችን፣ ባለመቀበላችን ነቅ ያለበት እምነት ከተገኘብን ነው። ምን የምንል የምንቀጣው? ባለመጠመቃችን፣ ባለመቁረባችን፣ እነዚህ እነዚህ የድነትን መስፈርት ባለማሟላታችን ነው። በመርገም ዛሬ አዳም መርገም ፋይል አይታይም። አዎ የዳደብዳቤውን ፍቆታል፣ ጌታ ሰርዞታል። እኛ እንኳን ዛሬ የአዳም እርግማን ስለሌለብን፣ አይ አዳማውያን አይደላችሁም አንባል። ሁላችሁም ተፈጥሯችን አርብ ነው። መስፈርቱ አይደለም ባይሆን ግን ባይሆን ግን እመቤታችን ሰው መባልን ከአዳማዊነት ወስዳለች፣ በሽታን ግን አልወሰደችም። ለምሳሌ በዘመኑ ቋንቋ ሁለት ኤችአይቪ ፖዘቲቭ ያለባቸው ባልና ሚስቶች ሁለቱ በሰሩት ስተት የሚሆን አንዱ በሰራው ስተት ብቻ ይሄ በሽታ አለባቸው ይባል እና የሚወለደው ልጅ ግን ዘመኑ ግን በደረሰበት የሜዲሲን ደረጃ ሕክምና ስላለው ያ ህፃን ልጅ ሲወለድ የሚወለደው ልጅ ከኤችአይቪ ፖዘቲቭ ወይም ኤችይቪ መም የሌለበት ነፃ ተደርጎ ይወለዳል። ይሄ ማለት የእናትና የአባቱ ልጅ ነው፣ ግን አይ የእናትና የአባቱ በሽታ ስላላገኙ የእናትና የአባቱ ልጅ አይደለም አይባልም። መስፈርቱ በሽታ አይደለም ማለት ነው። ስለዚህ እመቤታችንም አዳማዊ እና የአዳም ዘር የወረደ እርግማንና ፌለሪቲ አላገኛትም ማለት ሰው ናት አይደለች? ወደሚል ጥያቄ ሰው የመሆኑ መስፈርት አይደለም። ቅዱስ አትናቴዎስ ደግሞ ምን አለ መሰላችሁ ሂ ቴክ ኤ ቦዲ ኦፍ አወር ኔቸር ኤንድ ዛት ኦፍ ኤ ስፖትለስ ቨርጅን ነው የሚለው። ቃል በቃል እርሱ አለ ጌታችን ማ ጌታችን ኢየሱስ ክርስቶስ አለ ሂቴክ ቦዲ አለ። ባህሪውን ባህሪ ሲያደርግ ወይም ያንን ቦዲ አካል ሲወስድ ከእመቤታችን ለማድረግ አለ ነውር ነቀፋ የሌለበትን ምን አይነት ሰውነት አለ ስፖትለስ ቨርጅን ድንግል ከሆነች ከድንግል ማርያም ያንን ንጹህ የሆነውን ስጋና ነፍሷን ወስዷል። በዚሁ አጋጣሚ እመቤታችን የወደቀውን ስጋን የያዘችው ማለት ሁለተኛ አብሮ የሚነሳው ምንድን የወደቀ ነፍስን የያዘችው ማለት ነው። ይህም በዚሁ በዚሁ አጋጣሚ መነሳት አለበት። እንዲህ የሚል ሰው እያለ ነው ያለው ስጋዋ ብቻ አይደለማ። አይ ስጋዋ ብቻ የወደቀ መሆን የለበትም ከተባለ ነፍሷንም አካተት። ስለዚህ ነፍሷ የወደቀ ነው። ይሄ ሲባል ደግሞ አይ በቀጣይ አነሳዋለሁ። የወደቀ ስጋ ኮ መገለጫ ሳል፣ ይርቧታል፣ ተጠምታለች ምናምን የሚሉ ጉዳይ ይህማ ተፈጥሮ ኮ ነው ተፈጥሮ ነው። ሞትም ማለት እሱም በቀጣይ እናያለን። መራ መራ መራ ተፈጥሯዊ ነው ምክንያቱም ከአራቱ ባሕርያት ስጋ ስለሆነ የተፈጠረ ነው። ክርስቶስም ተርቧል። ስለዚህ ክርስቶስም ስለተራበ መርገም የነበረበት ልን ነው የያዘው የወደቀ ስጋ ልንል ሎቱ ስባት። ስለዚህ እሱ የወደቀ ማንነቱ ሳያክም ነው ለእኛ ስጋ ብሉን ያለው ማለት ነው። ይሄ ሎቱ ስባት በጣም ትልቅ ስተት ነው። ስለዚህ ይህን ማስተካከል፣ ይህን ስተት ማረም ያስፈልጋል። እንዲህ የምናስብ ሰዎች ካለን አንድ በአንድ ገድላችሁ ልትጨርሱን ካልሆነ በስተቀር ይህን ሰንደቅ ዓላማ እንቀይራለን ብላችሁ እንዳታስቡት፣ በጭራሽ እንዳታስቡት። 1984 ዓ ም አንዲት ጀግና ኢትዮጵያዊት ሴት በኩራት ቁጣዋን እንደ የገለጸችው አቶ መለስ ዜናዊ ፊት ለፊት ነበር። ምን እሷ ብቻ፣ የአፋሩ ሱልጣን አሊሚራ ይህን ሰንደቅ ዓላማ እኛ ቀርቶ ግመሎቻችን ያውቁታል አሉ። አዎ ይህ ሰንደቅ ዓላማ የሺህ ዓመት የእናንተና የኔ የመላ ኢትዮጵያውያኖችን ታሪክ ማንነት በላዩ ላይ አትሞ በደምና በአጥንቱ አስከብሮ የቆየ ቆየ ሰንደቅ ዓላማ ነው። የእናንተም የኔም የሚሽነሪዎቹን የሚሽነሪዎቹንና የቀኝ ገዢዎችን አፍተው ሰው ግን የአንድ ብሔር ጉያ ውስጥ የአንድ ሃይማኖት ጉያ ውስጥ ሊወሽቁት የሚሞክሩ ባንዳና የባንዳ ልጆች እንዲሁም በቀሉ እስካሁን ድረስ ያልወጣላቸው እኒያ ሩቅ ያሉት ወንዝ ተሻግረው ያሉት ወራሪዎቻችን በሐሰት ዛሬም ድረስ አንገት ሊያስደፉት ከላያችን ላይ አውርደው ሊጥሉት ከህሊናችን ሊያስረሱት ታሪካችንን ሊፍቁት ዛሬም ድረስ ይሞክራሉ። ካልጨረሱን በስተቀር እውነትም ይሄ አይሳካም። ይሄ የሺህ ዓመታት ታሪክን የያዘ የኢትዮጵያውያኖች የማንነት መገለጫ ሰንደቅ እንጂ የሆነ ብሔር ወይ ሃይማኖት ማንነት መገለጫ በፍጹም አይደለም። አትሳሳቱ። የትኛውም ሃይማኖት ይሁን ብሔር የእኔ ሰንደቅ ዓላማ ነው፣ እኔ ነኝ የሰጠኋችሁ ብሎ አያውቅ። በውሸት ትርክት ግን መጽሐፍ ድረስ የጻፉ ከሳቲያንና ሐሰተኞች አሉ ለወደፊቱም ይኖራሉ እውነታው ግን እሱ አይደለም ይህ ሰንደቅ ዓላማ አዎ የሺህ ዓመታት ታሪክ አለው ተረት የሚመስላቸው አትጠፉም ልማዳችሁ ነው ተረት ማለት አትፍሩም ይህ ሰንደቅ ዓላማ ያልነካውን ነክቶ አያውቅም በወራሪነት ታሪክ ያስመዘገበበትም የለም ለነኩት ግን የኢትዮጵያውያኖችን እሳት ከእንዴ የቀመሱ ወላፈኑ የለበለባቸው በሚሽነሪ ስም አገር ሲያምሱ የነበሩ ገንጣያስ ገንጣዮች ዛሬም ድረስ ብርድ ብርድ ይላቸዋል። ዓለም ላይ ትክክለኛውን ወንጌል ወይም ኦሪጂናሉን ወንጌል ማግኘት አትችሉም። የቅጂ ቅጂ ቅጂውን ታገኛላችሁ። ኢትዮጵያ ውስጥ በአራተኛው ክፍለ ዘመን የአባ ገሪማ የሚባል ወንጌል አለ። የአባ ገሪማ የጻፉት ወንጌል በየአንዳንዱ ገጽ ላይ ይሄንን ሰንደቅ ዓላማ አስፍሯል። አዎ ይሄ ሰንደቅ ዓላማ መነሻው ተፈጥሮ ነው። እምነትም ብሔርም አይደለም። መነሻው ሰማይ ላይ የምናየው ቀስተ ደመና ነው። በሞቴ አሁን ለአማራው ነው የምታየው፣ ለኦሮሞ አልታይም ይላል ሰንደቁ? አይልም። ይህ ሰንደቅ ዓላማ በአጼ ሱስንዮስ ዘመን እንዲሁም ቀደም ብሎም በመካከለኛው ዘመንም ይውለበለብ እንደነበር በርካታ የታሪክ መዛግብቶች በተለያየ ቦታ አስፍረውታል። ግን የአንድነት ታሪክ የተቀነቀነበት የተጀመረበት ራዩ የተነሳበትን ቦታ ልክ እንደ ቀኝ ገዢ አድርጎ ማሰብ የተጀመረው ኢትዮጵያ ውስጥ ብቻ ይመስለኛል። ይሄንን የሚነግሯቸው አውሮፓውያኖቹ ራሱ ሲሰባሰቡ ከአንድ ቦታ ነው የጀመረው። መቼም ቢሆን ቅኝ ገዝታችሁናል ብለው ግን አያውቁ። በዓለም ላይ እንደ ኢትዮጵያ ሰንደቅ ዓላማ ተቀባይነትን ያገኘ አልፎም በአስራ አንድ ሌላ ሀገራቶች መለያ የሆነ ሰንደቅ ዓላማ በዓለም ላይ የለም። አስራ አንድ የአፍሪካ ሀገራት የነፃነት ምልክታችን ነው ብለው ከለሮቹን ተውሰው አቀማመጡን ቀይረው ያውለበልቡታል። የፓን አፍሪካኒዝም እንቅስቃሴ ይህንኑ ሰንደቅ ዓላማ ተውሰው መሀሉ ላይ ጥቁር እጅ ብቻ አድርጎ ያው ለበለበዋል። ኢትዮጵያ መተማ፣ ጉንደት፣ ጉራ እና ዶጋሌ ላይ ታሪክ ስትሰራ ሰንደቋ ይሄ ነበር። አዎ፣ አድዋ የሰው ልጆች ድል፣ ዛሬም ድረስ መተኪያ የማይገኝበት ታላቁ ድል አድዋ ይህን ሰንደቅ ዓላማ እያውለበለበ ነው ድል የነሳው በማይጨው በኡጋዴን አዎ ይሄው ነበር ሰንደቃቸው። አርበኞቹ ሲማማሉ ጠመንጃቸው ላይ ሰንደቃቸውን አንጥፈው እየዘለሉ ላትከዳኝ ላልከዳ አጥንቴን ላገሬ ደሜንም ላገሬ ብለው ሲያፈሱ ሰንደቃቸው ይሄ ነበር። በካራ ማራው የሶማሌ ድልም ሌላ ሰንደቅ የለውም ይሄው ነው። አሰተኞች ይመጡና በቀዳማዊ ኃይለሥላሴ ዘመነ መንግስትም ሰንደቅ ዓላማ አንበሳ ነበረው ይለዋል ቀዳማዊ ኃይለሥላሴ ቤተመንግስታቸው እና መኪናቸው ላይ እንጂ ሀገርን ወክሎ የሚውለበለበው ሰንደቅ ላይ አንዳችን ምልክት አላደረጉም። እሳቸው ብቻ አይደሉም፤ የደርግ መንግስትም እንደዚሁ ማጭድና ዶማ ሞፈርና ቀንበር ነበረው ይለዋል። እርግጥ ሄድር እያለ የደርግ መንግስት ሞፈርና ቀንበር ነበረው፤ ኋላም ደግሞ አክሱም እና ላሊበላ መሰል ነገሮችን አድርጎበት ነበር። ነገር ግን ከመኝታ ቤት ይወጣ ሀገሩን የሚወክልበት ሰንደቅ አላማ ይህ አረንጓዴ ቢጫ ቀዩ ብቻ ነበረ በእርግጥ የኢህአዲግ መንግስትም እስከ 987 ዓ ምት ይህንኑ ሰንደቅ ዓላማ ነበር የተጠቀመው ያለምንም ምልክት በኋላ ግን በ987 ዓ ምት ያው እኩልነት ሃይማኖት ምናምን ብሎ ያንን ኮከብ ደነቀረበት ከዚያ በኋላ ኢቨን እስከ 2ሺ ዓ ምት ድረስ ግዴታ አልነበረም እሱን ሰንደቅ ዓላማ መያዝ ማውለብለብ ህዝቡም ቢሆን ያንን ያልተቀብሎ ያንን አያውለበልብም ነበር። ኋላ ግን ከ20 ዓ ም በኋላ በ20 ዓ ም አዋጅ አውጥቶ ግዴታ አደረገው። ይኸው እስከ ዛሬ ድረስ በገዛ ሀገሩ ስደተኛ ሆነዋል። ወያኔ ትግራይ ላይ ያልተሳካለትን ነው መላ ኢትዮጵያ ላይ የተገበረው። ጭዋት ሀገሯ ላይ ትግራይ አሉ ጥቁር ነበር ባንዲራችሁ፣ ብለው ጥቁር ባንዲራ ያውለበልቡም ነበር አሉ። የኢትዮጵያዊነት የትውስታ በሚለው መጽሐፋቸው ጄኔራል መርደሳ ሌሊሳ እንደጻፉት ትግራይ ለአሰሳ በሄዱበት ወቅት ያገኟቸው ሰዎች ከቀበሩበት ውስጥ ያወጡት የፋሽኮ ጠርሙስ ይህቺ ሰንደቅ ዓላማ ተጠቅልላ አፈር እንዳይነካት ብል እንዳይበላት ከመሬት ውስጥ አውጥተው እኛ ይህን ሰንደቃችንን የአባቶቻችንን ማንነታችንን እንዳናውለበለብ ለጊዜው ተከልክለናል፣ አልተፈቀደልንም። እናንተ ግን ወስዳችሁ በአደራ አስቀምጡልን ቀን እስኪወጣ ብለው እንደሰጧቸው ይነግሩናል። ትግራይ ውስጥ የኢትዮጵያ ሰንደቅ ዓላማ ይህ የአረንጓዴ ቢጫ፣ ቀዩ ሰንደቅ ዓላማ ለቅሶ ቤት ሰርግ ቤት በየድንኳኑ አልፎም በየቤታቸው ግድግዳ ላይ ይለጠፍ የነበረው ብቸኛ የኩራት ሰንደቅ ይሄ ነበርና ወደ ኮንሶ እናቅና ከአንገት አብላቸው እስከ ራስ ጌጣቸው እስከሚለብሱት ቀሚስና ሱሪያቸው ጭምር የሚያጌጡት ሌላ ቀለም ዓለም ውስጥ የሌለ እስከሚመስል ድረስ በዚሁ አረንጓዴ ቢጫ ቀይ ሰንደቅ ዓላማ ነበር አሁን አሁንማ ሽማግሌዎቹ ካልሆኑ በስተቀር ወጣቶቹ እንዲህ እንዳያረጉ ተከልክለዋል አሉ። ጋሞም ጎራ ብለህ ካወክ እንደ ወርዜው ከደንጉዛው አይለየውም ሰንደቆል። ለዚህ አረንጓዴ ቢጫ ቀይ ያለው ክብር በሌላ በምንም አይተካም። የአፋርን ነገር ያለው ግመሎቹም ከለር ካዩ የሚያዩት ቀለም ይህ አረንጓዴ ቢጫ ቀይ ብቻ ነው። እና ጋምቤላ የምሄድ ጋምቤላ ለሰላሳ ዓመታት ያህል ባህሩ ግድብ ላይ የነበረውን የመንግስቱ ኃይለማርያም ፎቶ አናነሳም ብሎ ወያኔ እኛ ተረስተን የባሮ አዞ ሲበላን ያስታወሰንን ይህን ሰንደቅ ዓላማ አንተውም ማለት ከፈለጋችሁ ስሩና የራሳችሁን በሰራችሁ ስራ ላይ ስቀሉ አላቸው። እና ደግሞ ልውሰድህ ወደ ቆንጆዋ ሽቅርቅሯ ደሴ ከተማ ደሴ ከተማ ከ1967 ዓ ምት ጀምሮ የኢትዮጵያ ሰንደቅ ዓላማ ሲሰቀልም ሆነ ሲወርድ ሰዓቷን ጠብቃ በታማኝነት ነዋሪዎቿን አስተምራ ይኸው እስከ ዛሬዋ ቀን ድረስ ከተሜውም ሆነ እንግዳ ገጠሬውም ሁን ማንም ሆን በፒያሳ እያለፍክ ከነበረ ቀጥ ብላ ትቆማለች። ከተማዋ እምብርት ፒያሳ ላይ ሲሰቀልና ሲወርድ ቆሞ የሚሰቀል፣ ቆሞ የሚያወርድ ትውልድ ዛሬም ኢትዮጵያ ውስጥ አለ። እና ወንድሜ ሰንደቅ ዓላማ የአንተም፣ የእኔም፣ የሁላችንም ክብር ነው። በወንድማችን ኤርሚያስ ምን ወንድማችን ነው፣ በኤርሚያስ እና በዮኒ ጓያው የተነገረውን ንግግር ሰምቼ የጣኑ ልቤ ያዘ ነው። ዮሐድን እኛ ተባብረን መቶ ሺህ እናስገባዋለን፣ ባጭር ጊዜ ውስጥ እናንተ ግን ምን ያህል ክፉና አውሬ እንደሆናችሁ አሳይታችኋል። እናስገድለዋለን ይባል። እኛ የምንሞትለት ክርስትና ነበር ያለን፣ እናንተ የምትገሉለት ክርስትና ነው ያለው። ዮሐድን ደግሞ ምን ማድረግ የውይይት ጥሪ ባቀረበልህ እናና ንወያ ይባለ። ይህ ልጅ አንድ ነገር ቢሆን የመጀመሪያው ተጠያቂዎች እናንተ ናቸው። እናንተ እዚህ ጋር ቤተሰቦቻችሁ እዚህ ያሉ እነሱ ተጠያቂ ይሆናሉ። እህ ወራዳነት ነው። ምን አይነት አረመኔነትና ጭካኔነት እንዲህ ለማድረግ መሞከር። ነውር ነው። ነውር የነውር ነውር። ከነዚህ ጋር አንድ ቀን እንኳን ቁጭሉ መውራትም አያስፈልግም። እንደዚህ ሰላም መባባል እራሱ አያስፈልግም እኮ። የኤርሚያስን ጉድ ሰምቼው ነበር። በቪዲዮ ፎቶ አለ እኛ ጋር እንዲናረጋለን፣ እንዲናረጋለን፣ እንዲንለቀለን፣ በዚህ ገብቱ፣ በዚህ ወጡ። የት ብልግና ነው። እና ወንድማችን ዮሐድ ከጎንህነን፣ አለን እኛ ወንድሞች፣ ኦርቶዶክሳዊ ወንድሞች ከጎንህነን። ፎሎ ያላደረጋችሁት ዮሐድን ፎሎ አድርጎት የቪዲዮ ቪዲዮ ሰራለታለሁ። ከጎንህነን፣ እንዳትሰማቸው አለን ማነው?